ወረዴ፣ እኔ እኮ ጥያቄ ነበረኝ። ለሱ ስጽፍለት ወረደ ላ እንዴት እንደወረደ አባላቅ ወይ ነፍጠኛ ነኝ። ምናልሽ እሺ፣ አቡካ ላደረከው ነገር በመጀመሪያ ደረጃ እናመሰግናለን። ቴንክዩ ግን እና ስቴል ጋር ትናንትና ለሰው ልጅ ስትቆም ሌላ ቦታ ሌላ መናገር፣ ሌላ ቦታ ደግሞ ሌላ ምናምን የጠየቁ ጥያቄ ለምንድነ የቆምክላት ምናምን ብሎ ሲጠይቁ ከ የቆምኩበት ምክንያት ስላለኝ ነው። መረጃውን የያዘችው ልጅ ሸር እያረኩላት ነበር ልትመጣ አልቻለችም እና ለምን ለቁ ምናምን እናመሰግናለን ግን እ በቀሁሉ አብሮም ነዚህ ሆን ምክንያት ላስረዳሽ ይሄ የማስረዳችሁ ነገር እስፔሻሊ አማሮችንና ምናምን ሳይሆን ተጋሮችን ነው የሚመለከተው። ከቤታ ጎን የምቆምበት ምክንያት ቤታ የትግራይን ሕዝብ ተሳድባለች ትላላችሁ። አዎ ተሳድባለች፣ ምንም ጥርጥር የለውም። እኔም መልስ ሰጣት ነበር፣ ሎዛ መልስ ሰጣት ነበረ። በአሁን ሰዓት ግን ቤታ ከስድብ ወጥታ አርፋ ቁጭ ብላ ጌሟን እየተጫወተች ነው። ሶ ቤታ ለእኛ ጠላታችን ልትሆን አችልም። ካሁን በኋላ ካሁን በኋላ ድጋሜ ልትሰድበን አችልም። እችኛዋ ሴትዮ ግን አሁንም የኤርትራን ህዝብ ለመስደብ ከጉቺ ጋር ስትጣላ ወደ ኤርትራና ኢትዮጵያ ያረገችው፣ ከቤታ ጋር ስትጣላ የአማራና የኦሮሞ ያረገችው። አዘ ሴም ታይም ደግሞ ሎዛንም ስትነካካ ነበረ። ሶ አሁንም የኔ ትሬት የምትሆንብኝና ጠላት ልትሆነኝ የምችለው ወደፊት ቤታ ሳትሆን ሄለን ነች። ሶ ሄለን የምትባለዋ ደግሞ ገና ለገና ከኤርትራ ጋር ጦርነት ይከፈታል ብላ የመንግስትን አጀንዳ ይዛ የምታንጨባርር ነች። ሶ ትላንትና በተራ በተራ ተገለናል፣ ዛሬ ደግሞ እኔ በበኩሌ በተራ በተራ መሰደብን አልፈልግም። የማይሰድበኝ ሰው ጋር ጠላት የመሆንበት ምንም ምክንያት የለኝም። ጊዜው ሲደርስ እውነተኛ ፍትህ ሲመጣ እኔም ቤታም ሎዛም ዳልቻም ሁላችንም ሁላችንም ለህግ የምንቀርብበት ጊዜ ሲኖር፣ ሁላችንም ለህግ እንቀርባለን። እስከዛ ግን በሰላም ተከባብረን እንኖራለን። ይሄ ነው ምክንያትህ። ሌላ አለ ጥያቄ? አንተ የመለስከው መልስ እና ስቴር ጋር ስታዋራ የነበረውን እሱ መረጃ የያዘችው ልጅ በተደጋጋሚ ሼር እያረኩላት ነበር፣ ግን ልትመጣ አልቻለችም። ስለቆምክላት ኮቴ ናት። እኔ በጣም ነው የምወዳት በጣም የማከብራት። አንድ ነገር ልንገርሽ፣ በቃ ልማጣ በፊት እሺ፣ አንድ ነገር ልንገርሽ። አሁንም ከቤታ ጋር መረጋገጥ ካለብኝ እኔ ችግር የለብኝም። ከሌላ ሰው ጋር መረጋገጥ ካለብኝ ችግር የለብኝም። እንደ ብሔር መረጋገጥም ለእኔ ችግር የለብኝም። ምንም የምፈራ ሰው አይደለውም እና እዛ ጋ ሌላ አውርቼ እዚህ ጋ ሌላ ማውራ ሰው አይደለውም። እሺ፣ ሌላቀማራ ንዩ ምንድነው ነፍጠኛ ማሪ እኔ ስም መጥራት አልፈልግም የሆኑ ሰዎች ፎቶ ተለጥፎ ነበርና ይጠሩትና ለምንድን ነው ለእሱ ያቆም ከምናም ብለው ጥያቄ ሲጠይቁት እሱ ደግሞ ከነ ምክንያቱ አሁን የተናገረው ነገርና አታቃጥሩ እኔ ስለደረሰኝ ነውና ስለቆመላት በጣም እናመሰግናል ግን አስመስሉ አይሆንም በቃ እሱ የሚያወራው ሌላ ቦታ ሌላ ነው እዚህ ደግሞ የሚያወራው ሌላ ነገር ነው እና በቃ ችግር የለውም። ልጅቷን ለመጣት ሞክሬ ነበር የለችም ኦንላይን እና በቃ አልበቃል። ቃል በቃል ያልኩትን ነገር ነው የነገርኩሽ። ቃል በቃል ያልኩትን ነገር ነው የምነግራችሁ፣ ያወራሁ ሌላ ነው። ስለዚህ ከምትቆሚ ከሆነ ከቴክታክ ብጠፋም አቋም አንድ ነው መሆን ያለበት። ሙስሌላገብታ ሳ አትምገርኝ። ቃል በቃል ያልኩትን ነው የምደግምልሽ። እዛ ያልኩትን ነው የምደግምልሽ ስድብ ሰው ነኝ ሙሉ ስሰዳደብ ሙሉ ሰው ነኝ እናትም ብዳ ስባል ፖዚሽን ምረጡልኝ ምል ሰው ነኝ ነኝ ዛትማችን አያሳስበኝም ስድብ ስለዚህ እዛም ያወራሁት ነው የነገርኩሽ ተረዳሽኝ እዛ ያወራሁትን ነው እዚህም የምደግምልሽ እኔ እና ማውራት ካለብሽ ስለ ሄለን እንዴት አርግታ ከባሏን ጋር ልጇን እና ባሏን እንዴት ማገናኘት አለብን የሚለውን ነገር እናውራ። እየተጎዳች ያለች ልጅ አለች። የአስራ ስድስት ዓመት ልጅ የደረሰች ልጅ በዛ ጉዳይ ላይ አውሪ። እኛ ስለ ልጇና ስለ እሷ ፐርሰናል ላይፍ አይመለከተንም። ስለ ልጅ ስፔሻሊ ምንም ነገር እንዳትል። አይመለከተንም፣ ስለ ልጅ፣ ምክንያቱም ልጅ የሁሉም ሰው ደካማ ጎን ነው። እኛ ፐርሰናል የነካችን እሷ ስለሆነች ከእሷ ጋር እንጂ ኤክስትራ ላይፏ ልጇ፣ የልጇ አባት ምናምን አይመለከተንም። እሷ ቤተሰብ ናቸው የምትለውን ሁሉ ሰብስባ ይዛ ትምጣ እና ትርዳለን። እኛ ግን ስለ እሷ ልጅም ሆነ ስለ እሷ ፐርሰናል ላይፍም ሆነ ስለ ኤክሷም ሆነ ስለ ዜዷም ሆነ የነካችን እሷ እስከሆነች ድረስ ማለት ነው። ቤተሰቦቿ ኮ እኛ ማን እንሁን እንኳን አያቁም። ልጇ ሴትም ትሁን ወንድ፣ እኛ ማን እንደሆን እንኳን አያቀን። እናቱ ከማንጋ ስትነጋገር እንደምትል ማያቅ ነው። ስለዚህ ለምዶ ስለ ልጇ የምናወራው ልጅ ሬድ ላይ ነው፣ አቡካዬ ስለ ልጅ አናወራም። እንረደዋለንም ካሉ ያመጡት ባሏን ያመጡት ሰዎች ይርዱ። ምን አስጨነቀ ካንተ? ይሄ ነው መሆን ያለበት። የነካችን እሷ ነች፣ ጸባችን ከእሷ ነው። በተረፈ ደግሞ ምናልባት ከአቡካዬ ጋር ሚስ አንደርስታንዲንግ ተፈጥሮ ከሆነ አላቅም። እኔ እስከማቀው ድረስ ግን አቡካዬ። በድሬዳዋ ልጆች የሚደራደር ልጅ አይደለም፣ የሀገሬ ልጅ ነው። ለእኔም ለቤታም የሀገራችን ልጅ ነው። ሌላ መሀላችሁ ላይ የተፈጠረ ሚስአንደርስታንዲንግ ካለ ፍቱ። እንደውም እኔ የሆነ ያየሁትኝ ቪዲዮ እንዴት ብለው እነሱ ሲናገሩት ነው ያየሁትኝ። እናንተ ሌላ ያያችሁ ቪዲዮ ካለ ያ ሲሰድቡኝ ነበርና እኔን ከምትሰድቡኝ በውስጥ ማናገር ትችላለ። በቃ እኔ ደውለሽ ላስረዳሽ ይችላለሁ ለምን ከእሷ ጎን እንደቆምኩ ላስረዳሽ ይችላለሁ። ይሄን ያልኳቸው ፊቱ አለቀ። አባት ደናነት። ኤኒዌይስ በዚህ ሰዓት ማንም ቢሆን ማለት ነው። ማንም ቢሆን አይደለም። አቡካ የሀገራችን ልጅ አይደለም። ማንም ቢሆን ደፍሮ ያላደረገውን ነው ቤቷ ገብቶ ተናግሮ ከጎናችን መቆሙን ያሳየን አቡካ ነው። ምንም ነገር ይፈጠር ይሄንን ነው የምነግራችሁ። ምንም ነገር ይፈጠር ምንም ብሎ አስረዳሽ ማቆሙ ልሆን ያልካርኩም እናመሰግናለን፣ አልኩም እኮ። ግን የትም ቦታ ብትሄዲ አቋማህ እንዲ ወደ እዛ ሌላ ቦታ እዚህ ሌላ ቦታ አታውራ፣ ነው የእኔ አቋም፣ እንጂ ስለ እሱ አመሰግናለን አልኩኝ እኮ አልካርኩ። ብትቀኛ ልንገርሽ ያለው ኤክስትራ ነገር ካለ ላኪልኝ። እኔ ግን የተቀዳ ያየሁትኝ እንደውም ሲያፋጥጡት እንዲ እንዲኮ ብላ የተሳደበች ነች እንዴት አንተ ሲባል ነው እኔ፣ እንደውም ያየሁትኝ። አንቺ ያየሽው ሌላ ነገር ካለ ላኪልኝ። አዎ እንደዛ ብሎ ሲያፋጥቁት የመለሰው መጨረሻ ላይ የቆምኩበት ከሷ ጎን የቆምኩበት ምክንያት ይሄ ይሄ ነው ብሎ ሲያብራራ ልጅቱን መረጃውን የያዘችው ልጅ ሼር እያደረኩላን ነበር፣ ግን ልትመጣ አልቻለችም። ስለዚህ ሊያደርገውን አልካድኩም።